ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዘዋል። በአራት ዓመት ውስጥ ብቻ በቦሌ ቡልቡላ አምስት ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖር ስድስተኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ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 ለተጨማሪ መረጃ 09972733 ይደውሉ፣ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። ሰምተዋል። አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችተዋል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ፣ 0988 18 1818 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። አሜሪካም ግዙፍ የተባለ የንግድ ጦርነት መክፈቷ ሲሰማም ኢትዮጵያን ጨምሮ ከመቶ በላይ ሀገሮች አስር በመቶ መነሻም የታሪፍ ጭማሪ ተጥሎባቸዋል። ፕሬዚዳንት ዶናልድ ትራምፕ የነፃነት ቀን ብለው የገለጹትን የታሪፍ ንቅናቄ የአውሮፓ ኅብረት የዋጋ ግሽበት ቀን ሲል አሻሽሎ ተችቷል። የአውሮፓ ፓርላማም ዓለም አቀፍ የንግድ ኮሚቴ ኃላፊ በርናንድ ሌንጅ የታሪፍ ጭማሪው ዝቅተኛውን የኅብረተሰብ ክፍል ክፉኛ የሚጎዳ ነው ሲሉ አስጠንቅቀዋል። ቀውስ የሚፈጥር ተገቢ ያልሆነ እርምጃ ብለውታል ኃላፊው ፈረንሳይ ውስጥ ዛሬ በሰጡት መግለጫ። የትራምፕን የታሪፍ ጭማሪ ፍጹም ስህተት ሲሉ የገለጹት የጀርመን ቻንስለር ኦላፍ ሾልዝ በበኩላቸው ራሷም አሜሪካንን ጨምሮ መላው ዓለምን የሚጎዳ እርምጃ ነው በማለት አውግዘዋል። የሀገራቸውን ጥቅም የማስጠበቅ ውሳኔ እንደሚያሳልፉ፣ ፈረንሳይ የትራምፕን ውሳኔ የኢምፔሪያሊስቶች ድርጊት በማለት ተችታለች። ትራምፕ የዓለም ገዢ ወይም የበላይ ለመሆን የመፈለጋቸው ማሳያ ነው ሲል ተችቷል የፈረንሳይ መንግስት። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ለትራምፕ የንግድ ጦርነት ምላሽ እንደሚሰጡ ሲታወቅ የኖርዌይ ውጭ ጉዳይ ሚኒስቴር የታሪፍ ጭማሪው የኔቶን ውል ሳይቀር የሚጥስ ነው በማለት መግለጫ አውጥቷል። የደቡብ አፍሪካ መንግስት በበኩሉ ቅጣት ሲል የገለጸውን የአሜሪካንን የታሪፍ ጫና በተመለከተ አዲስ የጋራ የንግድ ስምምነት ከአሜሪካ ጋር ለመድረስ መዘጋጀቱን አስታውቋል። የ20 በመቶ የታሪፍ ጭማሪ የተጣለበት የአውሮፓ ህብረት የውጭ ጉዳይ ኃላፊ እርምጃው ለዓለም ኢኮኖሚ እንደ ትልቅ ውድቀት ይቆጠራል ሲሉ የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ተመሳሳይ ስጋት አንጸባርቀዋል። ጠቅላይ ሚኒስትሩ በጉዳዩ ላይ ለመነጋገር ታላላቅ የሀገራቸውን ኩባንያ መሪዎች ስብሰባ መጥራታቸው ታውቋል። ከፍተኛ ምርት ወደ አሜሪካ በመላክ ግንባር ቀደም የሆነችውና አሁን 54 በመቶ የታሪፍ ጭማሪ የተደረገባት ቻይና ለመልስ ምት መዘጋጀቷን ስታስታውቅ ከቻይና በመቀጠል የ50 በመቶ ማለትም ግዙፍ የታሪፍ ጭማሪ የተደረገባት ትንሿ አፍሪካዊት ሀገር ሌሴቶ እና መሰል የአፍሪካ ሀገሮች ድንጋጤ ላይ ወድቀዋል። በተለይ በመቶ ሚሊዮኖች ዶላር የሚገመቱ እቃዎች ከቀረጥ ነፃ ወደ አሜሪካ የሚያስገቡ ሌሴቶና 47 በመቶ ታሪፍ የተጫነባት ማዳጋስካርን የመሳሰሉ ሀገሮች ክፉኛ እንደሚጎዱ ይነገራል። ለሴተው ለምሳሌ በአልማዝና በጨርቃጨርቅ ከአሜሪካ ጋር ሰፊ የንግድ ሽርክና እንደነበራት ይወሳል። ከደቡብ አፍሪካ በመቀጠል ትልቋ የአሜሪካም የንግድ አጋር ስትሆን ባለፈው የፈረንጆች ዓመት ለምሳሌ አሜሪካም 3 ሚሊዮን የሚጠጋ ምርት ወደ ሌሴቶ ስትልክ ሌሴቶ በበኩሏም የ237 ሚሊዮን ዶላር ምርት ወደ አሜሪካ መላኳ ይነገራል። ሌሴቶ የአገዋን እድል በመጠቀም የጂንስ ሱሪና ሌሎች የጨርቃጨርቅ ምርቶች ስትልክ ቆይታለች። ፕሬዚዳንት ትራምፕ የንግድ ጽንፈኞች በሚል ከፈረጇቸው ሀገሮች መካከል የምትገኘው ደቡብ አፍሪካ ደግሞ ፕላቲነም በስፋት ወደ አሜሪካ በመላክ የምትታወቅ ሲሆን አሁን የ30 በመቶ የታሪፍ ጭማሪ ተደርጎባታል። ከሌሴቶና ከማዳጋስካር በመቀጠል ሞሪሼስ 40 በመቶ፣ ቦትስዋና 37 በመቶ ታሪፍ ተጥሎባቸዋል። ናይጄሪያም የ14 በመቶ ታሪፍ ጭማሪ ኢትዮጵያም፣ ኬንያ፣ ጋና፣ ታንዛኒያ፣ ኡጋንዳ፣ ሴኔጋል እና ላይቤሪያ ደግሞ ወደ አሜሪካ በሚልኩት ዕቃ ላይ የ10 በመቶ ዝቅተኛ ታሪፍ ከተጣለባቸው ሀገራት መካከል ናቸው። ትራምፕ በዋይት ሃውስ የታሪፍ ጭማሪ ንግግራቸው አሜሪካም አጭበርባሪዎች ባሏቸው ወገኖች መጠቀሚያ ስትሆን ቆይታለች። ታክስ ከፋዮቻችን ከ50 ዓመት በላይ ተዘርፈዋል። ይሄ ደግሞ መቀጠል የለበትም ብለዋል እናም አሁን የወሰዱት እርምጃም የአሜሪካም የኢኮኖሚ ነፃነት አዋጅ መሆኑን ገልጸዋል። ሃንጋሪ ከዓለም አቀፉ የወንጀል ፍርድ ቤት አይሲሲ አባልነት እንደምትወጣ አስታወቀች። ከአይሲሲ መሥራች አባል ሀገራት መካከል አንዷ የሆነችው ሃንጋሪ ከፍርድ ቤቱ አባልነት የወጣች የመጀመሪያም የአውሮፓ ኅብረት አባል ሀገር መሆኗን ዘገቦች አመልክተዋል። ሃንጋሪ ከአይሲሲ አባልነት እንደምትወጣ ያስታወቀችው ፍርድ ቤቱ የእስር ማዘዣ ያወጣባቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለይፋ ጉብኝት ሃንጋሪ ዋና ከተማ ቡዳፔስት መግባታቸውን ተከትሎ ነው። ኔታንያሁ በጋዛ የጦር ወንጀል ፈጽመዋል በሚል አይሲሲ ባለፈው ኅዳር የእስር ማዘዣ ማውጣቱን ተከትሎ ነበር የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን ኔታንያሁን ወደ ቡዳፔስት የጋበዟቸው። 125 ሀገራትን በአባልነት ያቀፈው ዓለም አቀፉ የወንጀል ፍርድ ቤት የፖለቲካ ችሎት ሆኗል ሲሉ ወርፈዋል። የሃንጋሪው መሪ ለዚህ ደግሞ በኔታንያሁ ላይ የወጣው የእስር ማዘዣ ማሳያ ነው ብለዋል። ከኔታንያሁ ጋር በጋራ በሰጡት ጋዜጣዊ መግለጫም ቤንያሚን ኔታንያሁ በበኩላቸው የሃንጋሪን ከአይሲሲ የመውጣት ውሳኔ ትክክለኛና መርህን የተከተለ ነው በማለት አድንቀዋል። አሁን ከሃንጋሪ ሌላም አሜሪካም፣ ሩሲያ፣ ቻይናና ሰሜን ኮሪያ ለአይሲሲ እውቅና ካልሰጡ ሀገራት መካከል ናቸው። አሁን ሃንጋሪ ከፍርድ ቤቱ አባልነት ለመውጣት መወሰኗን በጽሑፍ ለተባበሩት መንግስታት ዋና ጸሐፊ ማሳወቅ ይጠበቅባታል። ፍርድ ቤቱን ባቋቋመው የሮም ስምምነት አንቀጽ 127 መሠረት ከአባልነት የመውጣት ጥያቄ ተፈጻሚ የሚሆነው ከአንድ ዓመት በኋላ ነው። በእስራኤሉ ጠቅላይ ሚኒስትር ላይ ማዘዣው የወጣ በመሆኑ በተለመደው አሰራር መሰረት የሃንጋሪ ባለስልጣናት ኔታንያሁን አስረው ዘሄግ ለሚገኘው ፍርድ ቤት መስጠት ነበረባቸው። ይሁን እንጂ አባል ሀገራት ሁልጊዜም ፍርድ ቤቱ የሚያስተላልፋቸውን ትዕዛዞች ላይፈጽሙ ይችላሉ። የአሜሪካ መንግሥት ውሳኔውን እንደማይቀበል ያስታወቀ ሲሆን ኔታንያሁም ከህዳሩ እስር ማዘዣ በኋላም አሜሪካንን መጎብኘታቸው ይታወቃል። ኔታንያሁ ዛሬ በሃንጋሪ ያካሄዱት ጉብኝትም ከዚህ ትእዛዝ ማለትም ከፍርድ ቤቱ ትእዛዝ ወዲህ ወደ አውሮፓ ያደረጉት የመጀመሪያ ጉዞ ነው። ሶሪያም የእስራኤልን የአየር ድብደባም ህገወጥ መስፋፋት ነው ስትላወገዘች የእስራኤል የጦር ጀቶች ሌሊቱን በሶሪያም የተመረጡ አካባቢዎች በፈጸሙት ድብደባ የአየር ጣቢያ ሲያወድሙ አራት የመከላከያ ሚኒስቴር መኮንኖች መቁሰላቸውን የሶሪያ ውጭ ጉዳይ ሚኒስቴር አመልክቷል። የእስራኤል መከላከያ ሚኒስቴር በበኩሉ በምዕራብ ሐማም የአማጽያን መጠቀሚያ የሆኑ ተቋማትን እንደመታና በደራ ግዛትም ባካሄደው የምድር ዘመቻ በርካታ ታጣቂዎች መግደሉን ገልጿል። የሶሪያም ጊዜያዊ መንግሥት ጸረ እስራኤል ኃይሎች ወደ ሀገሪቱ እንዲገቡ ከፈቀደ ከባድ ዋጋ ይከፍላል ሲል የእስራኤል ጦር ኃይል ዛሬ ባወጣው መግለጫም አስጠንቅቋል። የሶሪያም የቀድሞ ፕሬዝዳንት ባሽር አልአሳድ በኃይል ከሀገር እንዲወጡ ከተደረገበት ካለፈው ታህሳስ ወዲህ እስራኤል በመላው ሶሪያ በመቶዎች የሚቆጠሩ የአየር ጥቃቶች መፈጸሟም ይወሳል። ጀቶች፣ ታንኮች፣ ሚሳኤሎችና የአየር መቃወሚያዎችን ጨምሮ ግዙፍ ወታደራዊ ንብረቶች ለማውደም ስጋቴ የምትላቸውን አማጺ ቡድኖች ለማዳከም እንዲያም ሲል ለማጥፋት በመንግስታቱ ድርጅት በአሜሪካም በአውሮፓ ህብረትና በብሪታንያ በአሸባሪነት በተፈረጀውና ሀያት ተሃሪር በተሰኘው ቡድን የሚመሩ አማጽያን አሁንም ሶሪያ ውስጥ እንደሚንቀሳቀሱ ይነገራል። የትላንት ሌሊቱ የእስራኤል ጥቃት በሶሪያም አምስት አካባቢዎች በ30 ደቂቃ ውስጥ ተፈጽሞ የሃማን ወታደራዊ አውሮፕላን ማረፊያን ያወደመና በርካታም ሰላማዊና የጦር መኮንኖችን ያቆሰለ እንደነበር የሶሪያ ውጭ ጉዳይ መስሪያ ቤት ገልጧል። ጀንቦሮ ሪልስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪልስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዘዋል። በአራት ዓመት ውስጥ ብቻ በቦሌ ቡልቡላ አምስት ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል ኖ ስድስተኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንበሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ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 አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ፣ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍፁም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር። ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ፣ ቦሌ ሞርኒንግ ስታር ሞሉ ሁለተኛ ፎቅ። አሁኑኑ ስልክዎን አንስተው የደውሉ 0988 18 1818። አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል